በክፍል አንድ ትምህርታችን ወይም ቪዲዮአችን ከሃ እስከ እሸ ያሉ የአማርኛ ፊደሎችን አይተናል። ያን ያላያችሁ ቤተሰቦች ወደኋላ አይታችሁ ወደኋላ ሄዳችሁ ያን አይታችሁ ወደዚህ እንድትመጡ ሪከመንድ አደርጋቸዋለሁ። በዛሬ ትምህርታችሁ ወይም ቪዲዮአችን ደግሞ ከዛ እየቀጠለ ክፍል ሁለት ቪዲዮ ይሆናል ማለት ነው። ክፍል ሁለት ቪዲዮ ማለት ነው። ሰው እነዚህ የምታያቸውን የተለያዩ የአማርኛ ፊደላትን እንዴት በቀላሉ ማንበብና ቅርጻቸውን አንዱን ከአንዱ ለይተን መያዝ እንዳለብን እንመማራለን። አብራችሁ ይሆኑ። ኦኬ። ከመጀመሪያው ስጀምር መጀመሪያ የምናያት የአማርኛ ፊደል ማን ነች? ቀ ነች። ቀ እንላታለን። ቀ። ኦኬ፣ እስኪ አሁን ደግሞ ድምፁን በጋራ እንበል። ቀ ቁ ቂ ቃ ቄ ቅ ቆ እስኪነድ ገመው ቀ ቁ ቂ ቃ ቄ ቅ ቆ። እሺ ድምጻቸው እንግዲህ ይህንን ይመስላል። ትልቁ ነገር ቅርጻቸው ነው። እንግዲህ ቅርጻቸውን አንዱን ከአንዱ እንዴት ለይተን ማያዝ እንችላለን የሚለውን ነገር ስናይ በክፍል አንድ ትምህርታችን ወይም ቪዲዮዋችንም እንደተመማር ነው የመጀመሪያ የአማርኛ ፊደሎች ምን የላቸውም? ብለናል። ምንም አይነት ቅጥል ከላይም ሆነ ከታች ወይም ደግሞ ከጎን ላይ የላቸውም ብለን ነበር። ሰው ቀንም ስናያት ምንም አይነት ቅጥል የላትም፣ የላትም። ሁለተኛ ፊደሎችስ? ሁለተኛ የአማርኛ ፊደሎች ደግሞ በሙሉ ከጎናቸው ላይ ምን አላቸው? ብለናል። ቅጥል አለባቸው፣ ቅጥል። አሁን ስታዩቸው፣ ቱን ስናይ እንደገን፣ ቡን ስናይ ቡን ስናይ ከዚህ ጋር ቁን ስናይ ከጎናቸው ላይ ምን አለባቸው ቅጥል ቅጥል አለባቸው ቅጥል እሺ ሶስተኛ ፊደሎችስ ሶስተኛ ፊደሎች ደግሞ ከታች ላይ እግራቸው ወደ ቀኝ በኩል ምን ያለ ነው በሙሉ ስታያቸው ዘወር ዘወር ያለ ነው ማለት ነው በሙሉ በሙሉ ማለት ነው ኦኬ አራተኛ ፊደሎች ላይ የጋራ የሆነ ባህሪ የላቸውም ነገር ግን ባለ ሁለት እግርና ባለ ሶስት እግር ሆሄ ከሆኑ በስተቀኝ በኩል እግራቸው ምን ይላል ረዘም ሲል በስተግራ በኩል እግራቸው ያጥራል ማለት ነው። ለምሳሌ እነዚህን ሁለት ፊደሎች ስናይ በስተግራ በኩል እግራቸው አጭር ነው፣ በስተቀኝ በኩል ደግሞ እግራቸው ረጅም ነው ማለት ነው። ምን አይነት ፊደሎች አልኋችው? ባለ ሁለት እግርና ባለ ሶስት እግር ሆሄ ፊደላት ማለት ነው። ከዛ ውጭ ያሉት የተለያየ ቅርጽ ነው ያላቸው። ኦኬ ወደ አምስተኛ ፊደሎች ስነድ፣ አምስተኛ ፊደሎች ደግሞ በሙሉ ባለ ቀለበት ናቸው አሁን እዚህ ጋር ይችን ፊደል ወይም ደግሞ ቄን ስናያት እግሯ ላይ ምን አለባት ቀለበት አለባት ቀለበት ኦኬ ትንሽ ልዩነት ያለ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ነው ማለት ነው ስለዚህ ከዛ ውጭ ያሉ ፊደሎችን በቀላሉ ቅርጻቸውን መያዝ እንችላለን ማለት ነው ወደ ቀጣዩ ስንሄድ ቀጣዩዋ ፊደል ደግሞ ማነች በነች በ ኦኬ በ ቡ ባ ቤ ብ ቦ። እንድገመው በ ቡ ቢ ባ ቤ ብ ቦ። እሺ እንግዲህ ድምፁ ይህንን ይመስላል። ቅርጻቸው ተመሳሳይ ናቸው ከመጀመሪያ ፊደሎች ጋር። ምንም ልዩነት የለውም በምንለው ፊደልም ማለት ነው የመጀመሪያውን በን ስናይ ምንም አይነት ቅጥል የለውም። ልክ ከዚህ ጋር ቀን እንዳየን። እሺ ሁለተኛ ፊደል ከሆነ ምን ይኖረዋል? ቅጥል ይኖረዋል። ምክንያቱም ሁለተኛ ፊደሎች ከጎናቸው ላይ ቅጥላላቸው ስላልን ማለት ነው። እሺ ሶስተኛ ፊደል እግሩ ወደ ቀኝ በኩል ዘወር ያለ ነው። እንዲሁም አምስተኛ ፊደል በስተ ቀኝ በኩል እግሩ ረዘም ሲል፣ በስተ ግራ በኩል እግሩ ያጥራል። እግሩ ያጥራል። አምስተኛ ፊደል ባለቀለበት ነው። ባለቀለበት። እሺ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ያው ትንሽ ልዩነት አላቸው፣ ወይም ደግሞ የጋራ የሆነ ባህሪ የላቸውም ማለት ነው። እሺ ከዛ ውጭ ያሉ ፊደሎች ግን የመጀመሪያ ፊደል ስታዩ፣ ሁለተኛ ፊደል እንዲሁም ሶስተኛ ፊደል፣ አምስተኛ ፊደል ስታዩ የጋራ የሆነም ያመሳስል ባህሪ አላቸው ማለት ነው። እሺ ከበቀጥረን የምናገኘው ፊደል ደግሞ ማነው? ቨ እንለዋለን ቨ እሺ ቨ ስታዩት ማንን ይመስላል በን ይመስላል ነገር ግን ይህ ቨ የምንለው ፊደል ካናቱ ላይ ምን አለበት ሰረዝ ሰረዝ አለበት ልዩነቱ ይህ ብቻ ነው ከማን የሚለይበት በ ብለን ካየነው ፊደል የሚለይበት ማለት ነው ከዛ ውጭ ተመሳሳይ ነው እሺ እሺ እንግዲህ ምን ብለን እናነባዋለን እስኪ ድምፁን በጋራኒ ቨ ቩ ቪ ቫ ቬ ቭ ቮ። እንድገመው ቨ ቮ ቪ ቫ ቬ ቭ ቮ። በታችኛው ከንፈራችሁና በጥርሳችሁ ጥርሳችሁንና የታችኛው ከንፈራችሁን በማነካካት ነው የምታነቡት ይህን ፊደል ማለት ነው። እሺ፣ ከበ ቀጥለን የምናገኘው ፊደል ደግሞ ተነች ተ። እሺ፣ ተ ቱ ቲ ታ ቴ ት ቶ እንድገመው ተ ቱ ቲ ታ ቴ ት ቶ እሺ። ይች ተ ምትባሏን ፊደልም ስናያት የመጀመሪያ ፊደል እንደምታዩዋት ምንም አይነት ቅጥል የላትም። ሁለተኛ ፊደል ከጎኗ ላይ ቅጥላላት። ሶስተኛ ፊደል ከታች ላይ እግሯ ዘወር ያለ ነው። እንዲሁም አራተኛ ፊደል ወደ ቀኝ በኩል እግሯ ምን ያለ ነው? ዘወር ያለ ነው። አምስተኛ ፊደል ታች ላይ ቀለበት መሰል ቅርጽ ይኖራታል ማለት ነው። ቀለበት መሰል ቅርጽ ይኖራታል። ሰው እንደ አጠቃላይ አሁን የመጀመሪያ ፊደሎች ምን የላቸውም? አል ምንም አይነት ቅጥል የላቸውም ብለን አየን። ሁለተኛ ፊደሎች ደግሞ ከጎናቸው ላይ በሙሉ ቅጥል እንዳላቸው አይተናል። እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ዘወር ዘወር ያለ እንደሆነ አይተናል። እሺ አምስተኛ ፊደሎች ደግሞ በሙሉ ባለቀለበት እንደሆኑ አይተናል ማለት ነው። ስለዚህ ስለዚህ በቀላሉ በእንደዚህ አይነት መንገድ መያዝ እንችላለን ማለት ነው፣ እንችላለን። ኦኬ፣ ወደ ቀጣዩ ስንሄድ ከተቀጥለን የምናገኘው ፊደል ደግሞ ቸ ነው። ቸ ኦኬ፣ እስኪ ድምፁ እናነበው ቸ ቹ ቺ ቻ ቼ ች ቾ። እንድገመው ቸ ቹ ቺ ቻ ቼ ች ቾ። እሺ እንግዲህ ድምፁ ይህንን ይመስላል። ቅርጹ በተመሳሳይ ምንም ልዩነት የለውም። በፊት እንዳየናቸው ፊደሎች የመጀመሪያ ፊደል ምንም አይነት ቅጥል አይኖረውም። ሁለተኛ ፊደል እንደምታዩት ከጎኑ ላይ ቀጥላለው። ሶስተኛ ፊደል ከታች ላይ እግሩ ዘወር ያለ ነው። አራተኛ ፊደል ደግሞ ወደ ግራ በኩል እግሩ ዘወር ያለ ይሆናል። አምስተኛ ፊደል ባለ ቀለበት ናቸው። ትንሽ ልዩነት ያለ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ነው ማለት ነው። እሺ ከቸቀጥልን የምናገኘው ፊደል ደግሞ የ እንለዋለን። የ የ ዩ ይ ያ የ ይ ዮ። እስኪ እንድገመው የ ዩ ይ ያ ዬ ይ ዮ። እሺ እንግዲህ ቅርጹ ልክ እንደ ቸ የመጀመሪያ ፊደል ከሆነ ምንም ማይነት ቀጥል አይኖረውም። ሁለተኛ ፊደል ምን አለው ከጎኑ ላይ ቀጥል አለው? ሶስተኛ ፊደል ሶስተኛ ፊደል የቼ ከታች ከግሯ ላይ ነው አደለ። ይህ የሚባለው ፊደል ግን ዩን ከጻፍነን በኋላ ተጨማሪ ሰረዝ መጨመር ማለት ነው። ተጨማሪ ሰረዝ መጨመር። እሺ፣ እንዲሁም አምስተኛ ፊደል እንደምታዩት ወደ ግራ በኩል እግሩ ዘወር ያለ ነው። አምስተኛ ፊደል ከጎኗ ላይ ቀለበት አላት። እሺ ትንሽ ልዩነት ያለ እንደነገርኋቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ላይ ነው ማለት ነው እሺ ከይ ቀጥርን የምናገኛት ፊደል ደግሞ ነ ነች ነ ነ ኑ ኒ ና ኔ ን ኖ እንድገመው ነ ኑ ኒ ና ኔ ን ኖ። እሺ ንንም ስታዩ መጀመሪያ ላይ ምንም አይነት ቅጥል የላትም። ሁለተኛ ፊደልስ ከጎኗ ላይ ቅጥል አላት። እንዲሁም ሦስተኛ ፊደል ከታች ላይ ከታች ላይ ቅጥል ይኖራታል። አምስተኛ ፊደል ደግሞ ባለቀለበት ናት ማለት ነው። ባለቀለበት። እሺ ከእነቀጥላ የምናገኛት ፊደል ኜ ነች። ኜ። እሺ እስኪ በጋራ ድምፁ እናነብ ኜ ኙ ኛ ኞ እንድገመው፣ ኛ ኞ እሺ፣ ኘንም ስናይ የመጀመሪያ ፊደል ምን የላትም ምንም አይነት ቅጥር እንደሌላት አይተናል። እንዲሁም ሁለተኛ ፊደል ከጎኗ ላይ ቅጥር አላት። ሶስተኛ ፊደል ከታች ላይ እንዲሁም አምስተኛ ፊደል እግሯ ላይ ቀለበት አላት ማለት ነው። ቀለበት አላት ኦኬ። እንግዲህ እነዚህ ፊደሎችም እንዳጠቃላይ የመጀመሪያ ፊደሎች ምንም አይነት ቅጥል የላቸውም። ሁለተኛ ፊደሎች ከጎናቸው ላይ ሰረዝ ሰረዝ አለባቸው። እንዲሁም አምስተኛ ፊደሎች ከማን በስተቀር ከይ በስተቀር ከታች ላይ እግራቸው ዞር ዞር ያለ ነው። እሺ አምስተኛ ፊደሎች ደግሞ በሙሉ እግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ይኖራቸዋል ስለዚህ እኛ ማንበብ የሚጠበቅብን አራተኛ ፊደሎችን፣ እንዲሁም ስድስተኛ እና ሰባተኛ ፊደሎችን ማንበብ የሚጠበቅብን ምክንያቱም አምስተኛ ፊደሎች፣ ሁለተኛ ፊደሎች እና አንደኛ ላይ የሚገኙ ፊደሎች የሚያመሳስል የጋራ የሆነ ባህሪ ስላላቸው በቀላሉ መያዝ እና መረዳት ስለምንችል ማለት ነው። ኦኬ የዛሬ ትምህርታችን ይህንን ይመስላል። ትምህርቱ እየተመቻችሁ ከሆነ ሳብስክራይብ፣ ሸር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። የዛሬ ትምህርታችን ወይም ቪዲዮችን ይህን ይመስል ነበር። ቀጣይ ደግሞ ክፍል ሶስት ቪዲዮን ይጀላችሁ እመጣለሁ። እስከዛው ድረስ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።